ሰሚ ወይ ማሬ፣ ጓደኛ ለምን ወርቁ አይተንህን አጠብሹ እንዴ? ሀብታሙን ማን ነው እሱን ያለቀው? ወርቁ አይተነ የአማራን ሀብታም የአማራ ሀብታም እንዴ? ወይ ጭራሽ ታችለን ያለቀው እንዴ? እዚህ ያየሁት እኮ ነው ሀብቱ ብር እየረጨ አይቼው እኮ ነው። ሚጥሚጣዬ እንደውም ፍራንክፈርት ካገኘች ብታገናኘኝ ደስ ይለኛል። ጭራሽ ጭራሽ ምን አለበት ጓደኛ የታርፍሻሉ ላንቺም ይሻላል። እኔ ምን ችግር አለው አገባዋለሁ። አይገባኝም። ባለ ሀብት ሴት ሚስት አይኖረውም ወደፊት። እውነት ሚጥሚጣ እውነት ሚጥሚጣ አሁን ነው ያለው። አያገባም፣ ምን ያደርግለታል? እኔም ቦን አላገባም። ደሱ ሀብታም እንጂ እያርኩ ነው ላሉ አይደል? አዎ፣ እንዴ ግን ጀርመን ነው የሚኖረው የሚባለው እውነት ነው? ማሬ ነው ይመጣል፣ እዛ ፍራንክ ፈርት ባለፈው። እሽግላ እስስ ኢንዶችላንድ አይደለም፣ አይደለም። ግን ኢሮፕ ነው አይደል? ፍሬ የሚጣይ ያ ይመጣል ባለ ሀብት አይደል?

ረበስም አሞን ቅዱስ እንዴት አሉ? ነው አሁን ለኳሱ እያሟማቅሽ ነው? ፍሬ ለኳሱ ባገኘው ብዬ ኮነ ወርቁ አይተንን እንዴ? እሱ ላይ ይመጣል አለበት ወርቁ ጋር እሺ፣ እሺ፣ በይ በይ፣ ይመጣል። ደግሞ እንኳ ሲመጣ ቤት ጀም አልመጣም ነበር። ሚጣይ መጥቷል፣ አላውቅም። ሞጣ ጋ አብረው ነበሩ፣ አላውቅም። አሀ እሱማ የሆነ ሀገር አለ። አርሱ የማሬ እንዴት ነሽ? ቅርባይ የሆነ ቪዲዮ ማ ወጥቶ ነበር እዚህ የእንትኑ ሳይሆን የኳሱ ጊዜ ሳይሆን የሆነ ቪዲዮ አይተናንም። እንደ ከእንትና ጋር እኮ ጀርመን ይመጣል ባለ ሀብቱ አይደል? ጀርመን አሜሪካን የትም እኮ ይሄዳል፣ ባለ ሀብት ስትሆኝ ይሄዳል። አሪፍ እሺ። የሆነ እውነት ስትሆን ነው ግን፣ ምንም ችግር የለውም። ችግር የለውም ፍርዬ። እኔ እና አንቺ አልጠጣም። እኔ እመጣለሁ እኮ ሚጣ ሀገር የመጀመሪያ ነው ባ የሚጣ ባት ላይ ነው የምንሄዱ። በአሁኑ ስንሄድ እመጣለሁ። ሚጣ ተዘጋጃጅ፣ የመጀመሪያ ነው። እኔ ሂጅ አላውቅም። ኳስ ነሽ የኢትዮጵያ ፓርቲ ፌስት። እሺ አብረን እናውቅ። አሁን ወደ ሌላም ጓደኞች ይመጣሉ ከኢትዮጵያ። ያ ነው። ባለፈው አመት ፍሬ እኮ መታለች እኛ ጋር በጣም ነው እንደ የወደርሽ ፍቅር ወርቋይተን ደግሞ ጀርመን ያለ እብድ አግብቶ ይበድ እንዴ? እውነቱን ነው ፌ፣ እውነቱን ነው። አዎ፣ እዚህም ጤነኛ ሰው አለ ከእኔና ካንቺ ውጭ። እውነት ነው ሚጣር ትስማሽ ከእኔና ከአንጭጭ ሰው የለም እዚህ ጀርመን አልኖር ኔ ፍቅር ግን ምን አለመሰለሽ፣ እኔ ጀርመን ላይ እንትን አዘጋጅተናል፣ መግረፊያ ክፍል ተዘጋል። የኳሱ ጊዜ ቤዝመን ገራፊ አርጉኝ፣ እንቅጠሩኝ፣ ተዘጋጅተናል። የኳሱ ጊዜ ቤዝመንት አዘጋጅተናል። እስኪ በእግዚአብሔር እንትና ቤዝመንት ውስጥ የሚገርፍ በጣም ብዙ ሰው አለ። እንደ መርከቡ ነው፣ መርከብ ላይ

ሩክ ነኝ ማንም አያቀኝም፣ ብለሽ አፍሽን ስትከፍት የነበር እኔ ምን የሰውን ማንነት አንቋሽሽ አፍሽን ስትከፍቲ የነበር ሁላ በዝመን ትገረፊያለሽ። መልሳችን ሙሉ ጭራሽ ሚዘን ሚዘን ፍሬ አንሄድም። ታዲያ፣ በቃ እንመጣም። እንዴት ይቀርስ? እንትን ለብሽ ይመጣለኝ። እኔ የሞተር እነዚህ ሞተር የሚነዱት የሚለብሱ ምን ነበረ የሄልሜት ምናምን አድርጌ ይመጣለኝ። ትቀልጃለሽ። ማን ፊቱን ይበላሻል፣ ግን ያምራል አለ የሚያምር ይመስልሻል? የፍራንክፈርቱ ያ የፍራንክፈርቱ አሪፍ ሆነ። አንደኛ ፍራንክፈርት ብዙ ሰው አለ። ሁለተኛ ብዙ ልጆች አሁን እኔ እንጃ፣ ከብዙ ሀገር ነው ሰው የሚመጣው። እኔ ከኢትዮጵያ ሁላ የሚመጣ ሰው አለ። በጣም እኔ ራሴ የሚመጡ ጓደኞች አሉ። ሬዲ ቪዛ ምናምን አግኝተዋል ነዋ። ደስ ይላል። አሪፍ ፕሮግራም ይኖራል ብዬ ይጠብቃል። ስደተኞች አላልከንም? አሪፍ ፕሮግራም ይኖራል። ይህንት ፍራንክፈርቱ አሪፍ ነው የሚሆነው፣ እርግጠኛ ከቤልጅየሙ ይሻላል። ቤልጅየሙ እኮ አጉላሉን። በስመ አብ ቤልጅም አያምርም ነበር። እኔ አኔ እንግዲህ አልነበርኩም። አረ ረስ ነው አጉላሉ። ጃፒ እኮ አይሄድም እኮ እንደዚህ አይነት ቦታ። ለምን ጃፒ አይሄድም? ሂዶ እኔ አይቼው አላውቅም። ጃፒ እኔ ያለው የቀጠቅጠለት አለ። እንዴት ነው ማሄደው? የታልግን ጃፒ? ጃፒ ነው የሰማሁት ወይስ ጆሬ ነው? ጃፒ ላይ ጃፒ ምናን ስደተኞች አለን ከፊልተሩ ውጪ ፍርዬ ሚጥሚጣ፣ እንጠይቋት። ሚጥሚጣ በአካል አግኝታኛለች። ምንድን ነው ለውጡ ሚጥሚጣ? የኔ ለውጥ ዝም ባያቸው፣ ዝም ብለው ነው የኳሱ ጊዜ ሁሉ ኤክስትራ ፊልተር ይዤ ነው ማስክ በላይ ለምንድን ነው ይለናል። ጃፒ ጃፒ አገባ ሀያ አራት ደርሷል። ሰው ተከትዬ ዬ ነው የወጣሁት። ከየት ፎሎ መልስ? አዲስ አካውንቴ ነው ፎሎ አድርግያለሁ። ስራ ነኝ። እንዴት ሰው ተከትዬ ማለት? በቃ ሰው ተከትዬ የምትመጪው ነው። ከሀገር ወጣችሁት ለምንድን ነው ሰው? እሱማ ሰው ተከትለን የወጣ ነው እንጂ አንዱ ባይጀምረው ስደት ስንሄድ ነበር።

ጃፒ ምን አለበት አሁን? ዝም ብለ የሆነ ነገር ብታወርድልን። እኔን እንዲያውም ለማኝ እያለች ችት ያደረገኛል። አንድ አበባ ሰጠሽ፣ አንድ አበባ እግዚአብሔር ይስጥልን። በስመ አብ ለማ፣ ለእኔ ሰደው። አይ ስድብ ነው። ለእኔ ነው እንጂ አበባው እየሰጠኝ አይደለም። ለሶስታችንም አንዳንድ አበባ ሰጠ። አይዘው የሬሳ ነሽ እያለሽ ነው። አበባ ሲሰጥሽ ተው እንጂ ጃፒ፣ ሬሳ እያለሽ እየሰደበሽ ነው። አልገባሽ ሊኑ። እኔ ምንትንምል መስሎሽ፣ እንዳይመስልሽ ሙሻማቀቅ ማፍር ምናምን አይደለም። እኔ በጣም ተሳዳቢ ነኝ። ረግጬ ነኝ። ከተረጋጭ ጋር ተጣብቄ አላሽላለሁ። ረገጣ ከሆነ ረግጭ አሳይሻለሁ። በጣም ሰው እንትንት ያለሽ በጣም በጣም አላርል። ሰውን እንትንት ያለሽ ኢዲየት ነሽ። ንፍጣ ምፈራ መሰለሽ እንዴ? ፖስት ትልሻለሁ። ትግስት ክፍሌ ምናምን መሆኔን ፖስት ትልሻለሁ። ምፈራ መስሎሽ ነው? እዛ አሮጌ ሽማግሌ ሸርሙጣል አሳይሻለሁ። ጠብቂ፣ እንገናኛለን። ለመ ቤልጅም ሽማግሌ ነው ባሏ። ንፍጣ ወይ ትጠቅቃላችሁ እንዴ? ባለጌ ደደቅ። ማለት ለገጠ በቃ የሚጠበቀ ታሪክሽን አመጣልሻለሁ። በቃ እኔ የሽርሙጥና ታሪክ የለኝም። አንቺ ግን የስራ ታሪክ ነው ያለኝ። የሽርሙጥ እና ታሪክ የለኝም እኔ ስደት

ለመባለት ጊዜ አያስፈልግም። እሽን ጨዋ ለመሆን ነው ሰው ከሰው ጋር ፍቅር ለመሆን ነው የሚከብደው፣ እንጂ መሰዳደር መቼ ይከብዳል? ቅማላ እኔ እናቴ ትሞት አለቅሽ። ለነገሩ አትመጭው ቤልጅየም ኖርሽ የቤልጅየሙን ፕሮግራም አልመጣሽ። እኔ የሚጣ እንድ ጸጉርሽ እንጂ እንዴት መራገጥ እንደምችል አሳይሽ ነበር። ቅማላ ማማጋት ቃልታ ነው የሚጣ ላንሽ ላሳ። አሁን እንትን ስትል ስሩ፣ ኢሮፕ ለስራ ነው የሚመጣው። ስሩ፣ አትሸርሙጡ

እኔ ችግት እናንተ እንደናንተ ጄል ስኳድ ምናምን ስከማለቷ በፊት ነው ማውቃት፣ እዚህ ሚዲያ ማናት እሷ? አሁን ደግሞ ስትተዋወቂው ትከባበሪያለሽ እንጂ እንደዚህ አባ እንደዚህ እየመጣሽ ሌላ ተአምር ውስጥ አትገቢ። ጸብ ከፈለግሽ እኔ እናቴ ትሙት በጣም ነው የሚመቸኝ፣ እንደውም በዚህ ሰዓት። ፀብ ከፈለግሽ እኔ በጣም ነው የምፈልገው የሚዲያ ፀብ፣ እንደውም በዚህ ሰዓት። ስለዚህ ሰው ሳይነካሽ እንደዚህ ዶ ላይክ አይደለም። ይሄ ነገር እንዴት እንደመጣ ኬት እንደመጣ አውቀዋለሁ። ኦኬ በቃ፣ ምንም ይኸውልሽ፣ ሰው ጉድጓድ ሲቆፍር አርቆ መቆፈር ጥሩ አይደለም፣ ምክንያቱም የሚገባበት አይታወቅም።

ግን መእናንችን ምታወቀ ስንት ዓመት ነው የምንተዋወቀው? እኔና እናንች እነ ሳምራይ ሳታቂያቸው ሳታቂያቸው ነው። ደረጃ እኔ ጋር መነጋገር የለብሽ። እኔ ሰድቤሽ አላውቅም ይሄንን

እናት እኮ ልጅቷን ለማወቅ ብታይ እኔ ራሴ ፕሮፋይሏ ላይ ይገባ ነበረ። መንገብገቤ እሷን ለማወቅ እኔ ልቤ ፈንድቶ ሊሞት በአፌ ልትወጣ ነበረ። ግን አይ ምን ተፈጥሮ ነው ብዬ ነው ለምን ለሚጠላግዝ እኮ ነው የመጣት ለካ መረገጥ ያስፈራ ነው። ቀላል ያስፈራ ነው። ሁሉ ኩል ስትል ተከታይ አካውንትሽን አትቀይሪብን እንድናገዝሽ። እኔ ልቤ ሊፈነዳ ዞይ እኔ ኮመንት ነው የማየው። ምን እያሉ ነው ኮመንታተሮች? እኔ ቆንጆ ቆንጆ። አይ ለማንኛውም አዲሱ ቤት እንደዚህ መረገጥ ነበረበት። ጥሩ ነው። በቤተሰብ ብ የተረገጠበት ጥሩ ይሞቃል። አሪፍ ሙሉዬ። ወይማ አሙሽ የሆነ ቪዲዮ የተቀዳ ነው ያየሁት። ከፍሬ ጋር እያወራችሁ አሙሻ፣ ማን ቀደው ደግሞ ናን የሆነ ቪዲዮ ብቻ ይቻለኝ ወይ ወይ። ምን እያልኩ ቀዱኝ።

ጀርመን ቀርጾናል ፌመስጋ፣ መሄድ እኮ ይሄ ነው። ከፌመስጋ ማውራት ችግሩ ይሄ ነው።